ልክ ከሌሊቱ ሰባት ሰዓት ላይ በጊዛ ወረዳ በዋራቅ አልሃዳር ከተማ ውስጥ በምትገኘው በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ እመቤታችን በሙሉ ግርማ ሞገሷ መታየቷን ይገልጻሉ። ቅድስት ድንግል ማርያም በሙሉ ቁመናዋ የሚያንጸባርቅ መጎናጸፊያዋን ደርባ ጸአዳ የብርሃን ልብሷን ለብሳና ደማቅ ሰማያዊ ሰበኗን ታጥቃ የብርሃን አክሊል እንደደፍ

ታይታለች ። እመቤታችን ቅድስት ድንግል ማርያም በቤተ ክርስቲያኒቱ ጉልላቶች መካከልና በበሮቹ አናት ላይ በሚገኙት ሁለት ማማዎች መካከልም ስትዘዋወር የአካባቢው ነዋሪዎች በሙሉ አንዳቸውም ሳይቀሩ አይተዋታል። የእመቤታችን መገለጥ አርብ ሌሊት ከሰባት ሰዓት እስከ አስር ሰዓት የዘለቀ ሲሆን የእመቤታችንን በግሃድ መገለጥ በአይናቸው አይተው አረጋግጠዋል። ሰላም የንጋት ኮብ ሚዲያ ቤተሰቦች በዛሬው ዝግጅት እመቤታችን ቅድስት ድንግል ማርያም በግብፅ አገር እያደረገችውን መገለጥና ከክርስቲያኖች እስከ ሙስሊሞች ድረስ እያዩትን መገለጥን በተመለከተ አስደናቂ እጅን በአፍ ላይ የሚያስጭን ድንቅ ምስክርነትን ይዤላችሁ ቀርቤያለሁ። እንደተለመደው ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ። በዋራቅ አልሃዳር ከተማ በምትገኘው የእመቤታችን ቅድስት ድንግል ማርያምና ና የመልአኩ ቅዱስ ሚካኤል ቤተ ክርስቲያን ጣራና ጉልላት ላይ እንግዳ የሆነ ሰማያዊ ብርሃን ሲያንዣብብ በዕለቱ ተረኛ የነበሩ የቤተ ክርስቲያኒቱ ጥበቃ አዘቦች ይመለከታሉ። የአካባቢውን የመንገድ መብራት እየዋጠው አንጸባራቂው ደማቅ ብርሃን በአካባቢው በሚገኙ ካፍቴሪያዎች እጅብ ብለው እየተዝናኑ የነበሩትን ሙስሊሞችንም ጭምር ትኩረት ማርኮ ነበር። በክስተቱ የተደመሙት እኒሁ ሙስሊሞች ደማቁን ብርሃን እየተሰበሰበ ወደ አንድ የሴት አካል ቅርጽ ሲቀየር ያስተውላሉ። በአካባቢው ጎዳና በመጓዝ ላይ የነበሩ ጥቂት አማንያን ክርስቲያኖችም የሚያዩት ብርሃን የተወዳጇ የእመቤታችን ድንግል ማርያም ውብ ምስል መሆኑን ወዲያውኑ ለመለየት ችለዋል። እመቤታችን ከራስ ጸጉሯ እስከ ግር ጥፍሯ ድረስ ብርሃን ልብሷ ብርሃን ተጎናጽፋ፣ ወርቃማ አክሊሏን እንደ ደፋች ረዥም አንጸባራቂ ነጭ ብርሃን ቀሚሷንና ባለ ሰማያዊ ደማቅ መጎናጸፊዋን ደርባ በቤተ ክርስቲያኑ ጉልላት አናት ላይ ተገልጻ ታየች። መቤታችን ቅድስት ድንግል ማርያም በዚህ ሁኔታ አርብ ከሌሊቱ ሰባት ሰዓት ጀምሮ እስከ ሌሊቱ አስር ሰዓት ድረስ በስሟ በተሰራው ቤተ ክርስቲያን አናት ላይ እየተዘዋውረች ተገልጣ ታይታለች። የመገለጧ ዜና በከተማዋ እየሰፋ እየተሰራጨ መጣ። በሞባይል ስልክ በመጠቀም ጓደኛሞች መጠራራት ይጀምሩ ነበር። ከፊሎቹ ይህን ትንግርት በቪዲዮ ካሜራ በመቅረጽ ለወዳጅ ዘመድ መላኩን ተያያዙት። በቀስ የቤተ ክርስቲያኗ ዙሪያ በሰዎች ጎርፍ እየተጠለቀለቀ መጣ። የዚያኑ ምሽት ቀደም ብለው ወደ ቤታቸው የሄዱት የቤተ ክርስቲያኗ ቀሳውስት ተጠርተው የእመቤታችንን መገለጥ በአይናቸው ለማየት በቁ። የጊዛ መስተዳደር ፖሊስና ጸጥታ ክፍል የዚህ ትንግርት ዜና እንደደረሳቸው ወደ ስፍራው የፖሊስ ኃይል በመላክ ቤተ ክርስቲያኗን እንደ መቀነት ከበው ሲጠብቁና የታዳሚውን ደህንነትና ስነስርዓት ሲያስከብሩ አ ተናደሩ። የእመቤታችንን መገለጥ ዜና በእንደዚህ ሁኔታ በፍጥነት በመሰራጨቱ በቀጣዮቹ ጥቂት ሰዓታት የደስታ ሲቃ በተናነቃቸውና እጅግ በተደመሙ ታዳሚዎች ስፍራው እየተሞላ መጥቷል። የብርሃን እናቱ እመቤታችንን መገለጥ አይተው ዜናውን ያሰራጩት የአካባቢው ሙስሊሞች ነዋሪዎች መሆናቸው ነበር። በሉቃስ ወንጌል ምዕራፍ አንድ ቁጥር 48 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽኤት ይሉኛል ብላ የተናገረችው ቃል እንዲሁ እየተፈጸመ ነበር። እየተመለከቱት፣ ዋታኒ ኢንተርናሽናል ሳምንታዊ የዕለተ ሰንበት ጋዜጣ የእመቤታችንን የመገለጥ ክስተት በትኩሱ ለመዘገብ ሪፖርተሮቹ በቦታው በአካል እንዲገኙ አድርጓል። በሺዎች የሚቆጠሩ ሰዎች በቦታው በመገኘት ቤተ ክርስቲያኗን ከበው ነበር ያደሩት። አጥንትን የሚቆረጥመው የታሳሶር ምሽት ብርድ ሳይበግራቸው ታዳሚው እስከሚቀጥለው ንጋት ድረስ ከበረከቱ ለመሳተፍ እሳት አንድደው እየሞቁ በዚያው በቤተ ክርስቲያን ዙሪያ ከትመው ነበር ያደሩት። የምሽቱን አየር በነበረው የደስታ ድባብ ላይ ለእመቤታችን ቅድስት ድንግል ማርያም የሚቀርበው የማያቋርጠው መዝሙርና ምስጋና ተጨምሮበት ምሽቱ ደምቆ ነበር። እየነጋው የምሽቱ ድባብ ሁኔታውን የንግስ ክብረ በዓል ሲያስመስለው የምሽቱ ተአምር ታዳሚዎች የሙስሊሞችና ክርስቲያኖች ስብስብ ነበር። አይነ ርግብ ያጠለቁ ሴቶች አይነ ርግብ ካላደረጉት ጎን ለጎን ቆመው ይታዩ ነበር። ሁሉም የእመቤታችንን መገለጥ በመደመም ይመለከቱና በጉጉትና በደስታም እያዩ ነበር። ከሌሊቱ ሰባት ሰዓት ገደማ አንጸባራቂው ብርሃናማ የሴት ቅርጽ ያለው ምስል በድምቀት ረ ቦ አረፈ። ህዝቡ ደስታውን ከፍ ባለ ድምፅ ድንግል ሆይ፣ ቅድስት ሆይ ተገለጠች እያሉ እልልታውን ከዳር እስከ ዳር አቀለጡት። በአቅራቢያው ከሚኖሩ ጎረቤቶቻቸው መኖሪያ ቤቶች ጣሪያ ላይ በወፍራም ልብሶቻቸው ተጀቡ ነው ይህን ትንግርት ይመለከቱ የነበሩ በመቶዎች የሚቆጠሩ ነዋሪያዎች በጎዳናው ላይ የነበረውን ተመልካች ደስታ ለመጋራት ከህዝቡ ጋር ተቀላቅለው በአንድነት የብርሃን እናቱ ድንግል ይ ሆይ ቅድስት ሆይ ትጎበኝን ዘንድ ሁሌም ወደኛ ነይ እያሉ በአንድነት ይዘምሩም ነበር። በፍቅሯ ይቃጥሉና በጭንቅ መከራ ተከበው የነበሩ ግብፃውያን ሁሉ አንዳቸውም እንኳን ተስፋ እንዳይቆርጡና እንዲጽናኑ ታበረታታቸው ዘንድ እናታቸው ቅድስት ድንግል ማርያም ከነሙሉ ክብሯና ከሚያስደምመው ግርማ ሞገሷ ጋር እንደገና ደግማ ተገለጠችላቸው። እጅግ ደስ የሚል ስሜት ሐሴትና ሐሴት ነበር። ሐማዳ ሙሐመድ ከቤተ ክርስቲያኑ ትይዩ በምትገኘው ካፍቴሪያ ውስጥ አስተናጋጅ ነው። ዋታኒ ጋዜጣ አነጋግሮት ነበር። ሐማዳና የቤተ ክርስቲያኗ የጥበቃ አተረኞች የእመቤታችንን መገለጥ በመጀመሪያው ያዩት የአይን ምስክሮች ናቸው። ሐሙስ ምሽት ታህሳስ ሁለት ቀን ሁለት ሺህ ሁለት ዓመተ ምህረት አመሻሸቼ እየሰራው ነበር ይላል። እኔና የስራ ባልደረቦቼ በጣም ያስገረመንን ደማቅ የብርሃንን ጎርፍ ተመ ተመለከተን፣ ይላል ሐማዳ ሙሐመድ። ከዚያም ይህ ትንግርት ምን እንደሆነ እያሰላሰልን የቤተ ክርስቲያኒቱን ተረኛ ዘባዎች ቀሰቀስናቸው። ወዲያውኑ ይህ ደማቅ የብርሃን ጎርፍ ቅርጽ እየያዘ ከቤተ ክርስቲያኒቱ አናት ላይ አረፈ። ይህ ብርሃን ለቅጽበት ተሰወረንና እንደገና ተገለጠ። በአጠገባችን ቆሞ የነበረ አንድ ክርስቲያን ይህች ቅድስት ድንግልናት እያለ ጩኸ። ብዙ ሰዎች መሰባሰብ ጀመሩ። ይህን ጊዜ ሰዓቱ ከሌሊቱ ወደ ዘጠኝ ሰዓት ገደማ ይሆናል። ቅድስት ድንግል እንደገና በሙሉ ቁመናዋ ነጭ ብርሃናማ ቀሚሷንና ደማቅና ውብ ሰማያዊ መጎናጸፊያ ደርባ ተገልጣ ታየች። በቤተ ክርስቲያኗ ጣራና ጉልላት ላይ ከወዲያ ወዲህ እየተዘዋውረችም ቆየች። እንደዚሁ ከዚህ በፊት አንድ ምሽት በሚያንጸባርቁ በብርሃናማ ርግቦች ተከባ መገለጧ ይታወሳል። የዛሬውን ምሽት ተአምር ለማየት የታደለው ሐማዳ ሙሐመድ ለዋታኒ ጋዜጣ ዘጋቢ የቅድስት ድንግል ማርያም መገለጥ ለክርስቲያኖችና ለሙስሊሞች ታላቅ ደስታ መሆኑን ተናግሯል። ሐሰን ሙሐመድ ወይም ሐሰን አንቡባ በመባል ይታወቃል። የእመቤታችንን መገለጥ ካዩትና እማኝ ከሆኑት የመጀመሪያዎቹ ሰዎች መካከል አንዱ ነበር። ሐሰን የጓደኛውን ሐማዳ ቃል የሚጋራ ሲሆን በተጨማሪም በስዕለ ድንግል ማርያም እያየውና አሁን ተገልጣ ያያት ድንግል ማርያም ፍጹም አንድ አይነት እንደሆነበት መስክሯል። ሌላው የዚህ ድንቅ ምሽት ታዳሚ የነበረውና ከጓደኞቹ ጋር በዚያች ካፍቴሪያ ቁጭ ብለው ሲስተናግዱ የነበረው ኡስማ አቡ ሀዲድ የደስታ ሲቃ እየፈነቀለው የቅድስት ድንግል ማርያምን ምስል በተንቀሳቃሽ ወይም ሞባይል ስልኬ ካሜራ አንስቻታለሁ፣ በማለት ለዋታኒ ጋዜጣ አስረግጦ ተናግሯል። ኦስማ በዚህ ሳያበቃ ብርሃኗ ከምሽት ጨረቃ የበለጠ እጅግ ውብ ነበር፣ በማለት ገልጿል። ይህን ተአምር ያዩ ሙስሊሞች በሙሉ ወዲያውኑ ክርስቲያን ጎረቤቶቻቸውን በመቀስቀስ የእመቤታችንን መገለጥ ሳያመልጣቸው እንዲያዩ አድርጓል። ሙስሊም ጎረቤት ቀስቅሶ የነገረው የክርስትና ሃይማኖት አማኝ የሆነው አሽራፍ አብዱል ማላክ ወደ ጎዳናው ገስግሶ ታዳሚዎቹን ለመቀላቀል አፍታም አልወሰደበትም ነበር። አሽራፍ ዓይኑ ያየውን እንዲህ ሲል መስክሯል። ከደመናት መካከል ሰንጥቆ የሚወጣው ሰማያዊ ብርሃን ቅድስት ድንግል ማርያምን አጅቧት ከቤተ ክርስቲያኑ መንታማማ መካከል በሚገኘው መስቀል ላይ እመቤታችን ስ አረፍ አየሁኝ ይላል። ሌላዋ ሙስሊም የወራቅ ነዋሪ ድንግል ማርያምን በቅዱስ ቁርአናችን ላይ የተከበረችና የተወደደች ናት በማለት ሀሳቧን በደስታ ገልጻለች። አክላም ለዚህም ነው በወራቅ የምንገኝ ሁላችንም እጅግ የተደሰት ነው ብላለች ምስክርነቷን ስትሰጥ። እርግጠኞች በሆንን ጊዜ ዋታኒ ጋዜጣ የጠቅላላ ጊዛ ሀገረ ስብከት ሊቀጳጳስ የሆኑትን አባ ቴዎድዮስን አነጋግሯቸው ነበር። የቅድስት ድንግል ማርያምን ተገልጣ መታየት የዋራቅ ቤተ ክርስቲያን ቀሳውስት በስልክ ደውለው በነገሩኝ ጊዜ በማለት በታሳስ ሶስት ቀን እኔ በስተ ደቡብ ምዕራብ አሌክሳንድሪያ በማርየት ወረዳ በምትገኘው በማርሚና ገዳም ውስጥ ነበርኩኝ። ቀሳውስቱን የእመቤታችንን መገለጥ ትክክለኛ መሆኑን እርግጠኛ እስክንሆን ድረስ አንዳችም መግለጫ በቤተ ክርስቲያኒቱ ስም እንዳያወጡ ከማስጠንቀቂያ ጋር አጥብቄ መከርኳቸው። ምክንያቱም ያልተረጋገጠ ነገር እንዳይገለጽ በማሰብ ነበር። ከዚያም ለሕክምና በአሜሪካ ለሚገኙት ለብፁዕ ቅዱስ አቡነ ሺኖዳ ስለ ጉዳዩ አሳወቅናቸው። ቅዱስነታቸውም ካሉበት ቦታ ሆነው ሁኔታውን ከእኛ ጋር በትኩረት መከታተል ጀምሮ በመጨረሻም የቅድስት ድንግል ማርያም መገለጥ ትክክለኛ መሆኑ ሲረጋገጥና በሺዎች የሚቆጠሩ ነዋሪዎች መገለጧን እንዳዩ እርግጠኞች በሆን ጊዜ ስለ እመቤታችን ቅድስት ድንግል ማርያም የቤተ ክርስቲያኗ መልእክት ታትሞ እንዲሰራጭ አደረግን። በጣም የሚያስደንቅ ሁኔታ የእመቤታችንን ቅድስት ድንግል ማርያምን መገለጥ በዋራቅ ወረዳ እንደተከሰተው አይነት ሁሉ በካይሮና በጊዛ ከተማ በተለያዩ ቦታዎችም ያልተለመደ ብርሃንና በዛ ያሉ ርግቦች መታየታቸውን ነዋሪ ሪዎች ማኝነታቸውን መስጠታቸው ተዘግቧል። እዛው የሚያገለግሉት አባቢሾይ እንደሚሉት ደግሞ በዋራቅ ወረዳ የምትገኘው ቤተ ክርስቲያን የተቆረቆረችው አንድ በእግዚአብሔር ተጠርቶ ይህን አለምትቶ በመነነ ክርስቲያን በተለገሰች ቁራጭ መሬት ላይ ነበር። ከዚያ በፊት ግን በዚህ ወረዳ የሚኖሩ ክርስቲያን ምእመናን ካንዲት ፍርስራሽ ካታኮምብ ወይም ዋሻ በስተቀር በውኑ ጸሎት የሚያደርሱበት ቦታ እንኳን አልነበራቸውም። ሆኖም ግን በሁለት ሺህ ዓመት

ቤተ ክርስቲያኗ ከሚመለከተው የአስተዳደር አካል ጋር የግንባታ ፈቃድ አገኘች። አሁን የምትገኘውን ቤተ ክርስቲያን በ750 ካሬ ሜትር ላይ ሰባ ቀን ባልሞላ ጊዜ ውስጥ ግንባታዋ ከተጠናቀቀ በኋላ በቅዱስነታቸው አቡነ ሽኖዳ ሳልሳይ ተመርቆ በአሁኑ ጊዜ ከሶስት ሺህ ምዕመናል በላይ እየተገለገሉባት ትገኛለች። መሀር ናዚሚ ስለ እመቤታችን መገለጥ የተለየ መንፈሳዊ እይታ አለው። እግዚአብሔር እኛ የዋራቅ ወረዳ ምዕመናንን ወደ ራሱ ያቀርበን ዘንድ ፈቅዶናል። አብዛኛዎቻችን ነጋዴዎች ወይም የአነስተኛ ፋብሪካ ሰራተኞች እንደመሆናችን ለእርሱ የምንሰጠው አንዳችም ጊዜ አልነበረንም። በቃ የዕለት ጉርሳችንን ለማሟላት ስንባክን ነው የምንውለው። ከእመቤታችን ድንግል ማርያም መገለጥ በኋላ ግን ቤተ ክርስቲያኒቱ በአማኞች መጥለቅለቅ ጀምራለች በማለት ተናግሯል። የዋራቅ ቤተ ክርስቲያን ቄስ የሆኑት አባ ዳውድ ኢብራሂም ለዋታኒ ኢንተርናሽናል ጋዜጣ ሲያስረዱ የእመቤታችንን መገለጥ የሰላም መልእክትና የእርቅ ጥሪ ነው ብለውታል። የእመቤታችን መገለጥ ዜና እንደሰማን ወዲያውኑ በሀገረ ስብከቱ ሊቀጳጳስ ጉዳዩን አሳወቅን፣ ይላሉ አባ ዳውድ ኢብራሂም ሊቀ ጳጳሱም በተራቸው ዜናውን በሰሜን አሜሪካ በህክምና ላይ ለሚገኙት ለቅዱስነታቸው አቡነ ሺኖዳ አበሰሯቸው። አባ ዳውድ አክሎም ቤተ ክርስቲያኒቱ የተከሰተውን የእመቤታችንን መገለጥ ሁኔታ የዓይን ማኞችን ምስክርነትን የፎቶግራፍና የቪዲዮ ምስል መረጃዎችን ጨምሮ በጥንቃቄ መዝግበንና መረጃ አጠናቅራ ቤተ ክርስቲያኗ አስቀምጣለች። እንዲህ ያለው ክስተት ተጠራጣሪዎች ሰዎችን የሚያበሳጭ ወይም ስሜታቸውን የሚያስቆጣ እንደሚሆን ይታወቃል። በተለይ የብዙሃን መገናኛ አውታሮች በሙሉ ሁኔታውን ላለማመን መፈለጋቸውን አሳይተዋል። ይህም ሆኖ ግን ክርስቲያኖች እምነታቸውን ለማረጋገጥ የግድ የቅድስት ድንግል ማርያም መገለጥ ወይም ተአምራዊ መከሰት አያስፈልጋቸውም፣ ምክንያቱም እነሱ ቀድመውኑ እምነታቸው የተመሠረተው በማይናወጽ አለት ላይ በመሆኑ በእመቤታችን ቅድስት ድንግል ማርያም ላይ ያላቸው እምነት እጅግ እየጸና ነው ብለዋል አባ ዳውድ። የእመቤታችን ቅድስት ድንግል ማርያም ምልጃና በረከቷ አይለይን። ይህን ምስክርነት እየምትሰሙ የቻናላችን ቤተሰቦች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህ መልእክት ደግሞ ለብዙዎች ተደራሽ እንዲሆን ላይክ፣ ሼር በማድረግ አጋርነታችሁን እንድታሳዩ እየጠየቅኩ የምሰናበታችሁ ሙሉጌታ ስዩም ነኝ።